ሶዲየም በሰውነቶ ውስጥ በጣም በርካታ የሚገኝ ኤሌክትሮላይት ነው፣ እና በአብዛኛው ላቦራቶሪ በቀላሉ ይፈተሻል። ሶዲየም ፈተና ስም ሰምተዋል፣ እና በአብዛኛው ላቦራቶሪዎች ውስጥ የተለመደ ፈተና እንደሆነ እላለሁ፣ እና በመደበኛነት የሚያስቀድሙ ዕድሜ ያላቸው ታካሚዎች ሶዲየም ምርመራ ያደርጋል። ሶዲየም ለምን አስፈላጊ ነው? ምክንያቱም እንደ ጤናማ የሕይወት አካሄድ እንዲኖርህ ያግዛል። ዝቅተኛ የሶዲየም መጠን ደክሞ ያደርግሃል በትክክል መሄድ አትችልም። በጣም እንቅልፍ ይወስድሃል። ድካም ይሰማሃል። መሄድ በአስቸጋሪነት ይሆንልሃል። በከባድ ሁኔታዎች ውስጥ ግን የሚያስቆጥር ሁኔታ እለታዊ እንቅልፍ እና እንኳን ኮማ ሊያጋጥም ይችላል። ሶዲየም በቀላሉ ይታወቃል፣ በቀላሉ ይፈወሳል። ነገር ግን ዝቅተኛ የሶዲየም ምክንያት ምን እንደሆነ ማወቅ አስፈላጊ ነው። ሰዎች የጨው ታብሌቶችን በምግብ ውስጥ የተወሰነ ጨው በመውሰድ የእኔን ሶዲየም ለማከም ነው ብለው ያስባሉ። ይህ ትክክለኛ መንገድ አይደለም። ምና ምክንያቱ እሺ፣ ሶዲየም እንደ እኔ እንደተነገረው በሰውነት በጣም ጥብቅ የተቆጣጠረ ነውና በአጠቃላይ የሶዲየም መጠን መውደቅ የሚያስከትሉ አንዳንድ ህክምናዊ ምክንያቶች አሉ። በአብዛኛው ሰዎች ውስጥ ሶዲየም ለምን ይወድቃል የሚለው ቀላል መንገድ ያለ ገደብ የውሃ መጠጣት ነው። ዝቅተኛ ሶዲየም እንደ እኔ እንደተነገሩ በአብዛኛው ህክምናዊ ነውና፣ ምክንያቱን ለማግኘት ከሐኪሚ ጋር መወከል ያስፈልጋል።